ያለዛር ልጅ ኢያሱ ሲራ ካረፈ። እርሱም በጥንተ ትንቢቱ የባህር አሸዋን የዝናም ጠብታን የዘመንን ቁጥር ማን ቆጠረ አለ። ከአብ ጋራ ስላለው አንድነት የጥበብ አኗኗር ከአለም መፈጠር በፊት ነው። ለጥበብ መገኛዋ ለማን ተገለጠ? የጥበብ ምክሯንስ ማን አወቀ? በእግዚአብሔር ዙፋን ላይ የምትቀመጥ እጅግ የምታስፈራ ናት ናት አለ። ሁለተኛ ምን ከልዑላፍ ወጥቼ ምድርን እንደ ጉም ሸፈንኋት፣ በሰማያትም ምን ወራለሁ፣ ዙፋኔንም በደመና ምሰሶ ላይ ዘረጋው። ብቻዬን በሰማይ ዳረቻ ዞር፣ በውቅያኖስም ጥልቅ ውስጥ ማረፊያ እየፈለጉ በባሂሩ ውሃ ላይ ሁሉ ተመላለስኩ አለች አለ። ስለ ወልደ እግዚአብሔርም ሰው መሆን እንዲህ አለ እግዚአብሔር በያይቆብ ዘንድ አደረ፣ በእስራኤልም ዘንድ ተዋረሺ አለኝ አለች። ደግሞ ስለ መድኃኒታችን ሞትና ስለ አይሁድ መጥፋት በወጥመዱ ይጠመዳሉ፣ የመሞቻቸው ጊዜም ሳይደርስ ይሰጥማሉ አለ። ስለ ንስሐና ከንስሐ በኋላ ወደ ሀጢያ ስለ መመለስ እንዲህ አለ፣ ከታጠቡ በኋላ ቆሻሻን መዳሰስ ምን ይጠቅማል። ደግሞ ስለ ቤተ ክርስቲያን መታነጽና ስለ ሕዝብ እንዲህ አለ፣ አቤቱ በስምህ የተጠሩና በበረከት ያበዛሃቸው ወገኖችህን ይቅርበል በመመስገኛና ማደሪያ የሆነች አገር ኢየሩሳሌምንም ይቅርበላት፣ የቃልንም በረከት በጽዮንና በልጆቿ ላይ ምላ። ስለ ሹማምንትና ስለ ሰባቱ ማዕርጋት ሲናገር እንዲህ አለ። ሰባቱን ኃይሎች የተቀበለች የሰው ሰውነቱ ጉበኛ ናት። ከዚህም ሁሉ ጋር መንገድህን ያቀናል ዘንድ ወደ ልዑል እግዚአብሔር ጸልይ። ስለ ጻድቃንም እንዲህ አለ የጻድቃን ልጆች በዱር ጠል የዱር አበባ እንዲያብብ እንዲሁ በብቀሉ አብቡም እንደ ሊባኖስም ማዓዛ ማዓዛችሁ እንዲሁ የጣፈጠ ይሁን። ዳግመኛም የእግዚአብሔርን ሥራ ሲያስብ እንዲህ አለ። የሰማዩን ንጽሕናውንና ጽናቱን ብርሃኑን ያሳይዘን በሰማይ ገጽ ላይ ፀሐይን ማውጣቱን በቀትርም ጊዜ አገሩን የማቃጠሉን አስቦ እንደ ምድጃ ሳት የሚነድ ላቦቱን ማን ይቃወመዋል? የፀሐይ ዋዕይ ሶስተኛውም ተራሮችን ያቃጥላቸዋል። ከእርሱም የእሳት ወላፈን ይወጣል አለ። ጨረቃም ለዓለም ምልክቱ ነው። በእርሱም የዘመናት የበዓላት ምልክት ይታወቃል። ስለ ከዋክብትም የሰማይ ጌጦቿ የከዋክብት ብርሃናቸው ነው። በእግዚአብሔር ቅዱስ ፈቃድ እንዲሁ ያበራሉና፣ በስርዓታቸውም ጸንተው ከልካቸውም ሳይፋለሱ ሳይሳሳቱ ጸንተው ይኖራሉና አለ። ስለ ቀስተ ደመናም ተናገረ። ቀስቲቱን አየው፣ ፈጣሪውንም አከበረ። ብርሃኑ መልካም ነውና የልውል ስልጣንም ያዘጋጀዋል። ስለ በረድና መብረቅም ተናገረ። ስለ እርሱ ትእዛዝም በረድ ያዘንማል። በቃሉም መብረቅ ይፈጥናል። ደመናትም እንደ አይዋፍ ይበራሉ። ነፋስም በእርሱ ፈቃድ ይነፍሳል። የነጎድጓዱ ድምፅና ብልጭታ ብልጭልጭታው ምን ምድርን ያስፈራታል። አውሎውንና ውርጭ ነፍስን ያስጨንቃታል። ሰማይን እንደ ብረት ልብስ የሚሸፍነው እንደስለታም ስለታም የብርጭቆ ስባሪ ይብለጨለጫል አለ። ስለ ዝናምም ተናገረ። ዝናም የወረደ እንደሆነ ምድርን ደስ ያሰኛታል። በትእዛዙም ባህር ይደርቃል አለ። አባቶችንም በተሰጣቸው ሀብት ሊያመሰግናቸው ሄኖክ እግዚአብሔርን ደስ እንዳሰኘው፣ ኖህም ጻድቅ ሆኖ እንደተገኘ፣ አብርሃም ታማኝ እንደሆነ፣ ይሳቅም ለሰው ሁሉ የሚጠቅም በረከት እንደተሰጠው ለያይቆብም በቸርነቱ እንደተገለጠለት አስራ ሁለቱንም ነገድ እንደወለዳቸው ወለዳቸው በሰውና በእግዚአብሔር ዘንድ እንደተወደዱ ሙሴንም ስም አጠራሩ የከበረ የመላዕክትን ብርሃን መልኩና ስሙ ስም አጠራሩ የሆነ አለ። ወንድሙ አሮንንም የዘላለም ህግን እንደ ሰራለት በልብስ ተክህኖና በወርቅ አክሊልን እንዳስደነቀው አለ። ሹመቱ ሶስተኛ የሚሆን የአልዓዛር ልጅ ፊንሐስንም ወደሰ። የነነዊ ልጅ ኢያሱን ለእስራኤል ልጆች የርስታቸውን ምድር እንዳወረሳቸው እጁንም በአነሳ ጊዜ እንደተመሰገነ ሳሙኤልንም በእግዚአብሔር ዘንድ የተወደደ እንደሆነ፣ ናታንም በዳዊት ዘመን ትንቢት እንደተናገረ፣ ዳዊትንም ታናሽ ሆኖ ሳለ አርበኛውን ጎልያድን እንደገደለው አመስግኖታል። ሰሎሞንንም በሰላም ወራት እንደነገሰ ኤልያስንም ሙት እንዳስነሳ እሳትንም ከሰማይ እንዳወረደ ራስም በእሳት ሰረገላና በእሳት ፈረሶች እንዳረገ ኤልሳዕንም በዘመኑ ጠላቶች እንደ አስደነገጡት ሁለት ሙታኖችንም እንዳስነሳ፣ አንዱን በሕይወት ሳለ አንዱን ከሞተ በኋላ እስቅያስንም አገሩን አጽንቶ እንደጠበቀ የፋርስንም ሰራዊት በጸሎቱ አጥፍቶስ ለሀገራቸው ጽዮን የሚያለቅሱትን ደስ እንዳሰኛቸው ርኩሰትንና ኃጢአትን እንደ አስወገደ ኢዮስያስንም የኢዮስያስም አጠራሩ መልካም ነው እንዳለው ኤርምያስንም ከእናቱ ማኅፀን ጀምሮ እንዳከበረው እስቅኤልንም የእግዚአብሔር እየትነቱን እንዳየ ዘሩባቤልንም በቀኝ እጁ እንዳለ ሀቲም ቀለበት ነው እንዳለው አስራ ሁለቱ ነቢያትንም በየቦታቸው አጽማቸው እንደሚለመልም ሆሴና ነህምያንም ደቀች ቅጽርን አንስተው ጠቃሚ ስራ እንደሰሩ፣ ዮሴፍንም እርሱን የመሰለ ደግ ሰው እንዳልተወለደ፣ ኖና ሴምንም ክብራቸው ከሰው ሁሉ እንደሚበልጥ፣ አዳምንም በፍጥረት ሁሉ ላይ ንጉስ እንደሆነ፣ ስምዖንን በዘመኑ ቤተ መቅደስ እንደታነጸ፣ በህዝቡ ከምርኮ በመመለስም እንደተመሰገነ በመጽሐፉ መጨረሻም ከሁሉ ቦታ ታላላቅ ስራ የሚሰራና እድሜያችንን የሚያስረዝም እግዚአብሔር አምላክን አመስግኑት አለ። ይህንንም ተናግሮ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ በረከተም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሲራክ ፍጹም ወልደ አላዛር ዘኢየሩሳሌም ቆሪ ረማይ ከሚያጥፍዎ ለፍህም ያጥፍዎ። ይቤ መጽዊቶ ብእሲ ድኩም አጣዊ ውሆም ለስጋ ወደም በዚህችም ቀን የወንጌላዊ ቅዱስ ዮሐንስ መታሰቢያው ነው። በአስያና በኤፌሶን በዙሪያቸው ባሉ አገሮች ሁሉ ስለመስበኩና ከባህር በመስጠሙም ወደ ፈጣሪያቸው እግዚአብሔር እስከ መለሳቸውና የክሩ ባለቤት ጌታችን በእጆቹ ላይ በሚያደርገው ታምራት በትምህርቱም ከሰይጣን ወጥመድ እስከ አዳናቸው ድረስ ጣዖታትን ከሚያመልኩ ከክፎች ሰዎች ስለደረሰበት መከራ ነው። በሽመገለም ጊዜ ወንጌልን ጻፈላቸው። ሶስት ወንጌላውያንን ያስቀሩትን እስከሚጽፍ መንፈስ ቅዱስ አነሳስቶታልና የወልድንም አኗኗርና ሰው መሆንን ዓለም የማይወስነውንም ታምራቱን ከዚህ በኋላም ወደ ሰማይ እንደወጣና በሰማይ የሚኖሩ የመላእክት ሰራዊት ስርዓታቸውን አይቶ አቡ ቀለም ሲ የሚባለውን ጻፈ። ለስብከቱም የበዓሉ መታሰቢያ ሊሆን ግብፃውያንን ይህን ሰሩ። ዳግመኛም በእስክንድርያ አገር ውስጥ ቤተ ክርስቲያንን የከበረች ቀን ቀን የከበረችበት ቀን ነው። ለእግዚአብሔርም ምስጋና ይሁን እኛንም በዚህ በከበረ ሐዋርያ ጸሎት ይማረን በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም ለቅዳሴ ቤትከ በእስክንድርያ ሀገር ብላሀ ነጽዋ ኬነውት ወጠበብተ ምክር ወንዘ ትበው ዮሐንስ ተመቃብር ተሃባይከ ወተሰወርከ በስልጣን ሀይል መንክር ባየቱ ልብስከ ዘተርፈ ለዝክር ሰላም ለከ ሶበ ሰማይከ አዋዴ እምቃለ ወንጌል ዘወርቅ እንበለ ተምያን ወመፍዴ

በዚችም ዕለት በሰማይትነት የሞቱ ኤጲስቆጶሳት የዮሴፍ ልጅ ይምንዋ ስም መታሰቢያቸው ነው። በረከታቸውም ከእኛ ጋራ ልዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 17 በዚች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋኒዎስ አረፈ። ዛቅረብ ኩማ የሌታ ዘኪሬ አይላፍም እንደተጸምዱ ከዘልፈ ለላአነብብተወ ከብዘልዴቴ መጽሐፈ እንተረሰይ ከግዜወ ጸሪቀ መበለት ውጉፈ

መጀመሪያ ያ ለመምህረት ጸሎታ ወበረከታ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ አክብሮ ለሁላችን ከሁላችን ከህዝበ ክርስቲያን ላይ ጸንቶ የኖርና የምህረት እናት ቅድስት ኪዳነ ምህረት ያደረገች ታምብሪህ ነው። አስቀድማችሁ አስቀድማችሁና አሁንም የሰማችሁት ይህ ለቅዱሳን የተሰጣቸው ዜና ቃል ኪዳን ተፈጸመ። የብዙዎች እናት ስለምትሆን ስለ እመቤታችንና ስለ ቃል ኪዳኗ፣ በእግዚአብሔር ቃል በመጀመሪያቱ ቀን ሰማያት ጸኑ፣ ከረቂቅ ስልጣኑ የተነሳም ሰራዊቶቻቸው ተገኙ። ስለ እመቤታችንና ስለ ቃል ኪዳኗ ምድር በውሃ ላይ ጸናች። ስለ እመቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ትጉሃን መላእክት ተፈጠሩ፣ ልጇ ክርስቶስን በወለደች ጊዜ ያመሰግኑት ዘንድ ለእረኞችም በቤተልሔም የምስራች ይነግሯቸው ዘንድ። ስለ እመቤታችንና ስለ ቃል ኪዳኗ እግዚአብሔር በሰባተኛይቱ ቀን ከስራው ሁሉ አረፈ። ስለ እመቤታችንና ስለ ቃል ኪዳኗ ሔዋን ለአዳም ሚስትና ረዳት ሆነው ዘንድ ከጎኑ አጥንት ተፈጠረ። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን በስተታቸው ከገነት እስከወጡበት ጊዜ ድረስ የገነት ፍሬ እየተመገቡ ብርሃን ተጎናጽፎ በገነት ሰባት አመት ኖሩ። ስለም ቤታችንና ስለ ቃል ኪዳኗ አዳምና ሃይዋን የድህነት ቀን በምትሆን ልጇ በተሰቀለባት አርብ በሰርክ ከሲኦል ወደ ገነት ተመለሱ። ስለም ቤታችንና ስለ ቃል ኪዳኗ የቀደሙ አባቶች ከሲኦል ወጡ፣ ሄኖክም ከሞት ፊት ተሰወረ። ስለም ቤታችንና ስለ ቃል ኪዳኗ የማቱሳላ እድሜ ረዘመ፣ ላሜ ከድካም አረፈ፣ ኖህ ከቤተሰቦች ጋር በመርከብ ውስጥ ከጥፋት ውሃ ዳነ፣ የሴም ምርቃቱ እውነት ሆነ፣ ያፌት ርስትም ሰፋ። ካርፋድግስም ጀምሮ እስከ ታራ ድረስ በአምልኮ ተጣዋት የነበሩ ሰዎች ቀድሞው ከነበሩት በኋላ ከነበሩት አባቶች ጋር ተቆጠሩ ስለመቤታችንና መቤታችንና ስለ ቃል ኪዳኗ አብርሃም ከካራን ወጥቶ ወደ ርስቱ ከነአን ገባ ከመከራውም ሁሉ ዳነ እግዚአብሔርን በአንድነት ተቀበለ እውነተኛ እውቀትንም ለእርሱና ለልጆቹ ለልጅ ልጆቹ ተገለጠ እግዚአብሔርንም ከማምለኩ የተነሳ የወንድሙ ልጅ ሎጥን ከጥፋት ወገን አዳነው ስለመቤታችንና ስለ ቃል ኪዳኗ ያዕቆብ ከኤሳው እጅ ዳነ ድንጋይም ተንተርሶ በፍኖተ ሎዛ በተኛ ጊዜ የወርቅ መሰላል ተተክላ ከምድር እስከ ሰማይ ደርሳ አየ ስለ እመቤታችንና ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ አስራ ሁለት ልጆችን ወለደ ስለ እመቤታችንና ስለ ቃል ኪዳኗ ሰማያታት የሊቃውንት ሃይማኖት ጠብቀው በሰይፍ ተቆርጠው በጦር ተወግተው በድንጋይ ተወግረው በእሳት ተቃጥለው ተጋድሏቸውን ፈጸሙ ስለ እመቤታችንና ስለ ቃል ኪዳኗ ጻድቃን የድካም ዋጋቸውን አገኙ ሽማግሌዎችና ህጻናት ድናግላን መነኮሳት ምእመናን ምእመናት ወንዶችም ሴቶቹም እስከ ሞት ድረስ ጨከኑ አሁንም ወንድሞች ለነቢያት ለካህናት ኦሪት ለነገስታት ለመሳፍንት ለሐዋርያት ለሰባ ረድኤት ለሊቃውንተ ቤተ ክርስቲያን ለጻድቃን፣ ለሰማዕታት፣ ለደናግል፣ ለመነኮሳት፣ ለቅዱሳን ሁሉ በእመቤታችን ስም የምሕረት ቃል ኪዳን የሰጣቸው ለዓለም ሁሉ ህይወት መድኃኒት ስለሆነ ነው። ከእርሷ አስቀድመው ለነበሩት ሆነ ከእርሷ በኋላ ለተፈጠሩ ሁሉ የልጁ ማደሪያ ትሆን ዘንድ ለመረጣት ለአብ ምስጋና ይገባል። ለወልድ ምስጋና ይገባል። የእናታችን የቅድስት ኪዳነ ምሕረት ረድኤት አማላጅነት አይለየን፣ አሜን። አምላካችን ኢየሱስ ክርስቶስ